አሰላሙ አለይኩም ወረሕመቱላህ። ዛሬም ለየት ባለ ታሪክ ተመልሰናል። ቪዲዮን እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ በማድረግ ጀምሩ። በድሮ ጊዜ አንድ ዳቦ በመጋገር የሚተዳደር ሰው ነበር። ይህ ሰው ሚስቱ ከሞተችበት በኋላ ብቸኛ ሴት ልጁን ያሳድጋል። የሴት ልጁ ስም ሂንድ ይባላል። ሂንድ እያደገች ስትመጣ ውበቷም እንደዛው እየጨመረ ሄደ። አባቷ እንደ እናትም እንደ አባትም ሆኖ ስላሳደጋት ሂንድ አባቷን በጣም ትወደው ነበር። ከተወሰኑ ጊዜያት በኋላም አባቷ ይታመምና ከአባቷ ጋር ሥራ ለመውጣት ትገደዳለች። ወደ ገበያም ወጥታ ከአባቷ ጋር ዳቦ መሸጥ ጀመረች። አንድ ቀንም ሂንድ አባቷን እያገዘችው ሳለ በመንደር ላይ አንድ ወጣት ሂንድን ይመለከታታል። ያ ወጣት በዛ መንደር ላይ የነበረ የአንድ ታላቅ ነጋዴ ልጅ ነበር። በቅንጦትና በድሎት ያደገ ልጅ ነበር። ሂንድንም እንደ ተመለከታት በጣም ይወዳታል። የሱ የወደፊት ሚስት ሊያደርጋትም ፈለገ። ወዲያውን ወደ አባቱ ጋር ሄዶ ስላየው ነገር ይነግረዋል። ያያትንም ልጅ ማግባት እንደሚፈልግ ለአባትየው ይነግረዋል። አባትም የገዛ ልጁ አድናን ትዳርን እየጠየቀው መሆኑን ሲያውቅ በጣም ይደሰታል። ምክንያቱም አድናን ሁል ጊዜ የሚያሳልፈው ከሴቶች ጋር ነበር። ከዚህም አንጻር አንድን ሚስት አግብቶ መቆጠቡ ለሱ ጥሩ ሆኖ ስለታየው በጣም ደስ አለው። ስለተመለከታትም ልጅ ሊያጠና ፈለገ። ስለ እሷም ሲያጠያይቅ ሂንድ በጣም ጥሩ ስነ ምግባር የነበራት ልጅ እንደሆነች አወቀ። ሂንድንም ለመጠየቅ ብዙ ስጦታዎችን ካዘጋጀ በኋላ ከልጁ ጋር ሆኖ ወደነ ሂንድ ቤት ያመራል። ለሂንድና ለአባቷ የሚሆን ብዙ ስጦታዎችንና ወርቅን ይዘው ነበር። አባትም ወደ ቤት አስገብቶ ጥሩ አቀባበል አደረገላቸው። ከአባት ጋር ብዙ ከተጫወቱና ከወሩ በኋላ ወጣቱ አድናን ሂንድን እንደተመለከታትና እሷን ማግባት እንደሚፈልግ ለአባት ይነግረዋል። አባትም ልጁን ጥሩ ነጋዴ ሊያገባት እንደሆነ ሲያውቅ ደስ ይለዋል። ይህንን ነገር ብቻዬን መወሰን አልችልም፣ ሂንድን እጠራትና እሷን አማክራት አለው ይላል። ወደ ውስጥ የሚገባና ለሂንድ እንግዶች እንደመጡና ጥሩ ልብስን ለብሳ እንድትወጣ ይነግራታል። ሂንድም በተባለችው መሰረት ልብሷን ከቀየረች በኋላ ወደ ሳሎን ከአባቷ ጋር ትወጣለች። የነጋዴው ልጅም ድጋሚ ሂንድን ሲመለከታት በጣም ደስ አለው። አንቺን ሊያገባ ፈልጎ የመጣው ወጣት ይህ ነው፣ እሱን ለማግባት ፈቃደኛ ነሽን? ብለው ይጠይቋታል። ሂንድም በጣም ጎበዝና አስተዋይ ልጅ ነበረችና እንዲህ አለች። እኔ አንተን ለማግባት ምን አለህ ብዬ አልጠይቅህም። የአከማቸኸው ወርቅና ብር ስንት ነው ብዬም አልጠይቅህም። ድህነት ጉድለት አይደለም። ሀብት ደግሞ አይዘወትርም! እኔ ልጠይቅህ የምፈልገው ነገር ምን አይነት ሥራ አለ፣ በኋላ ነገራቶች ጥብብ ሲሉብን የምናስወግድበት የሆነ ምን አይነት ሥራ አለ አለችው። አድናንም የሂንድን ንግግር ሲሰማ በጣም ተናደደ። የናቀችው ያህል ተሰማው። እንዴት ብትንቅኝና ብታዋርጅኝ ነው እንደዚህ አይነት ጥያቄ የምትጠይቂ? እኔ በጣም ብዙ ንብረት ያለኝ የተከበረ የነጋዴ ልጅ ነኝ። መጥቼ ቤትሽ ድረስ በመጠየቄ ናቅሽኛ አይደል? አባቴ እባክህ ከዚህ እንውጣ እኔ እሷን ማግባት አልፈለግም ይሄ በጣም ትልቅ ንቀት ነው ከዚህ የበለጠ እዚህ መቆየት የለብንም ለክብራችንም ጥሩ አይደለም ቶሎ እንውጣ አለ ሂንድም ይህንን ስትሰማ እኔኳ እንተን መናቅ ፈልጌ አይደለም ነገር ግን ባለን ሀብት መመካት የለብንም ምክንያቱም ንብረት ጠፊ ነው እያለች ሂንድ ማውራት ጀመረች ወጣቱ ግን የሂንድን ንግግር መስማት አልፈለገምና እያወራች ጥሏት ተነስቶ ይወጣል በጣም ስለተናደደ ድጋሚ ተመልሶ እንዲህ አላት። የያዝሽው ውበትን ያታለለሽ፣ ከአባትሽ ጋር ገበያ ቆመሽ ጠብቂ። አንድ ምንም ርህራሄ የሌለውና ደሃ ሰው ካላገባሽ ጠብቂ። ያኔ ምን አለ ያንን ወጣት ባገባው ሀብትና ንብረት አስፈላጊ ነው ካላልሽ አላት። ከዛም ተነስተው ወጡ። ቀናቶችም አለፉ። ከተወሰኑ ቀናት በኋላም አባት ልጁን አንድ ሥነ ምግባር ያለው ወጣት ሂንደን ሲጠይቃት ከእሷ ጋር ለማጋባት ይወስናል። ይህም ወሬ ለነጋዴው ልጅ አድናን ይደርሰዋል። በጣምም ይናደዳል። እንዴት እኔ ንቃለሱሽ ያለችው ለዛ ደሃ ሰው ስላገባችሁ ሰው አጣርቼ እሱንም እሷንም ነው የሚበቀለው ብሎ ያስባል። ወደ ገበያ የሚወጣና ሂንድ ስላገባችሁ ሰው ይጠይቃል። የሂንድ ባል አናጺ እንደሆነና ሱቁ ደግሞ ከገበያው አቅራቢያ እንደሚገኝ ይነግሩታል። ይህንንም ሲያውቅ አድናን እሱን ለመበቀል ማሰብ ጀመረ። ሂንዲ ያገባችው ሙያ ያለውን ሰው ነበር። ከሙያው ሊያስተጓጉለው ፈለገ። ጭንቅላቱ ላይ መጥፎ ሐሳብ ተፈጠረ። የዛን አናጺ ሱቅ ሙሉ ለሙሉ ማቃጠል ነበር። እሱ ጋር ካሉ ሰራተኞች አንዱን ጠራውና ወደ አናጺው ሱቅ በማታ ሄዶ ማንም ሳያየው ሱቁን ሊያቃጥለው ይነግረዋል። ሰራተኛው ግን ይህንን ሲሰማ እምቢ አለ። ይህንን ማድረግ አልችልም አለቃዬ፣ እኔ ያንን አናጺ በጥሩነቱ ነው ማውቀው፣ ይህንን አላደርግም አለ። አድናን ግን ይህንን ሲሰማ በጣም ተናደደ። እንዴት እኔን ትንቀኛለህ አለውና በጅራፍ በኃይለኛው ይመታው ጀመር። መጥቶ ብቻ አልተወውም፣ ከቤቱም አባረረው። አድናን ሁሉንም ሰራተኞች ቢጠይቃቸው መልሳቸው አንድ እንደሚሆን አሰበ። ያኔ ይታወቅብኛል ብሎ ስለሰጋ ይህንን መጥፎ ጉዳይ በራሱ ሊያደርገው ፈለገ። በማታም ማንም ሳያየው ልብሱን ቀያይሮ የባሪያን ልብስ ለብሶ ወደ ሂንድ ባል ወደዛ አናጺ ሱቅ አመራ። የያዘውንም ጋዝ በሱቁ ላይ ያርከፈክፈው ጀመር፣ እሳትንም ለኮሰ። እሳቱ ወዲያውኑ ለመያያዝ ጊዜ አልፈጀበትም ነበር። አድናንም እየሳቀ አሁን ሂንድ ምን እንደምታመጣ እናያለን። እሱን ፈታ ወይ ወደ ቤቷ ትመለሳለች ወይ እኔ ጋር ትመጣለች አለ። ጠዋት ላይም ያ ምስኪና ናጼ ወደ ሱቁ ሲሄድ ሙሉ ለሙሉ ሱቁ ነዶ ነበር። አንድም እቃ አልቀረው። በጠዋቱ ያላሰበው ትልቅ ነገር ገጠመው። ወደ ቤትም ተመለሰ። ያጋጠመውንም ነገር ለሚስቱ ሂንድ ነግራት ጀመር። አሁን ምንም አይነት ስራ ስለሌለው ሂንድ እሱ ጋር ከምትቆይ ወደ ቤት ከአባቷ ጋር ለመኖር እንድትመለስ ይነግራት ጀመር። ሂንድ ግን በባሏ ሐሳብ አልተስማማችም ነበር። እኔ የትም አልሄድም፣ የተጋባ ነው እኮ ችግራችንን አብረልን ፈታ ነው። ስለዚህ ካንተ ጋር ሆኜ የደረሰብንን ነገር አመስግነን ተቀብለን የተሻለን ነገር ለማምጣት መሞከርና መጣር አለብን አለችው። አናጺውም የሚስቱን ንግግር ሲሰማ በጣም ተደሰተ። የሂንድ አባትም ይህንን ሲያውቅ በጣም አዘንላቸው። ወደ ቤታቸውም የተወሰነ ንብረትን ይዞላቸው መጣ። ለምስኪኑ አናጺም እየሰጠው የደረሰብህን ነገር ወደህ መቀበል አለብህ፣ ይህን ንብረት ያዝ፣ ሥራ ለመጀመር መንቀሳቀሻ ይሆንሃል። ምንም አትጨነቅ፣ አታስብ፣ አብሽር አለው። አናጺውም በሂንድ አባት ሥራ በጣም ተደሰተ። ደጋግሞ ያመሰግነውም ጀመር። የሰጠኸኝ ንብረት እኔ ጫንቃ ላይ ያለ ዕዳ ነው፣ ሰርቼ እንደምከፍልህ አትጠራጠር አለው። አባትም አይ ይህማ ብድር አይደለም፣ እኔ ከራሴ ንብረት ወድጄና ፈቅጄ የሰጠኋቸው እንጂ አላቸው። አናጺውም የተወሰኑ እቃዎችን ገዝቶ በባህር ተሻግሮ ወደ ጎረቤት ሀገር ሄዶ እዛ ለመሸጥና ስራን ለመሞከር ፈለገ። ሚስቱንና የሚስቱን አባት ከተሰናበተ በኋላ በባህር ተሳፍሮ ረጅም ጉዞን ማድረግ ጀመረ። ከቀናት ጉዞ በኋላ ወደ ፈለገው መንደር ደረሰ። በመንደሩ ላይ የሚያውቀው ሰው አልነበረም። ወደ ገበያም ወጥቶ የተወሰነች ቦታን ይዞ እቃውን ደርድሮ እዛ መሸጥ ጀመረ። የመጀመሪያው ቀናቶች በጣም አድካሚና ሰልቺ ቢሆኑም ችሎና ታግሶ መስራት ጀመረ። ገበያውን በጣም እየጨመረ መጣ። ከተወሰኑ ወራት በኋላም ሱቅን ተከራይቶ መስራት ጀመረ። በደንብ ገበያና ትርፋማ እንደሆነ ያወቀውም ያ ወጣት ሚስቱ ሂንድ በጣም ትናፍቀውና እሷን ለማየት ወደ እሷ ለመሄድ ይወስናል። በባህርም ተሳፍሮ ወደ ሚስቱ ጋር ሄደ። ሚስቱንና የሚስቱን አባት በሰላም በማግኘቱ በጣም ደስተኛ ነበር። ሰርቶ ባገኘው ገንዘብ እዛው ሱቅን ከፈተ። እንጨትንና የእንጨት ስራዎችንም መሸጥ ጀመረ። አሁንም ቀስ በቀስ ገበያው እየጨመረና ከፍ እያለ መጣ። ሚስቱና እሱ የሚኖሩበትንም ቤት ትቶ የተሻለና የሚያምርን ሕንፃ አስገንብቶ ከሚስቱ ጋር መኖር ጀመረ። ይህም ወሬ በመንደሩ ሰዎች ዘንድ ተሰራጨ። ሰዎች እርስ በርሳቸው ስለ እሱ መለወጥና ትህትና ማውራት ጀመሩ። አድናን ጋርም ይህ ወሬ ደረሰ። ከበፊቱ የበለጠ በጣም ተናደደ። ሂንድን ከባሏ ጋር የለያያቸው መስሎት ነበር። የሂንድ ባል የሚሰራውም ስራ እንጨት እንደሆነ ሲያውቅ አንድ ሀሳብ መጣለት። የሂንድ ባል እንጨቶቹን ከሚያመጣበት ቦታ ሄዶ እንጨቶቹን ሙሉ ገዝቶ ወደ ራሱ ጋር ሊያስቀምጣቸው ነበር። የሂንድ ባልም የእንጨቶቹን ስራ ሽጦ ሲጨርስ ለመግዛት ሲፈልግ እንዲያጣና ወደ እሱ ጋር እንኳን ለመግዛት ከመጣ በጣም ውድ አድርጎ ሊነግረው ነበር። በዚህ ሂንድና ባሏን ሊያከስራቸውም አሰበ። በዛን ቀን ሌሊት ሂንድ ተኝታ ሳለ አንድ የሚያስፈራ ህልምን ትመለከታለች። የባሏ ሱቅ ላይ ያሉ እንጨቶች ሙሉ ለሙሉ ምስጥ ሲወራቸው ትመለከታለች። ያየችውም ህልም በጣም አስደንግጧት ትነሳለች። ለባሏም ነገረችው። ባሏም አብሽሪ፣ ምናልባት ያየሽው ህልም ቅዠት ሊሆን ይችላል ምንም አትጨነቂ አላት። በቀጣዩ ቀንም ሂንድ ያንን ህልም ደግማ አየችው። የባሏ ሱቅ ላይ ያሉ እንጨቶች ሙሉ ለሙሉ ምስጥ ወሯቸው ሲበላሹ ተመለከተች። ህልሙ በጣም ስላስደነገጣት ለባሏ ደግማ ነገረችው። ባለም የሚስቱ ህልም ሲደጋገም፣ ምናልባት ያየሽው ህልም እውነት ሊሆን ይችላል። በዚህ ዓመት እንጨቶቹን ትቼ ብረትን እሰራለሁ አላት። አድናንም ያሰበውን ሐሳብ ለማሳካት ወደ አባቱ ሄዶ ንብረትን ሰጥቶት ንግድን መሥራት እንደሚፈልግ ይነግረዋል። አባትም የገዛ ልጁ በራሱ ተንቀሳቅሶ ንብረትን ሊያገኝ እንደሆነ ሲያውቅ በጣም ይደሰታል ምን አይነት ሥራ ለመስራት ነው የፈለግከው ብሎ ጠየቀው አድናንም የእንጨት ሥራን መስራት ነው የምፈልገው በአሁን ሰዓት ገበያ ውሱ ነው አለው አባትም ለልጁ በጣም ጥሩ አድርገሃል ልጄ ሁልጊዜ ጊዜ ሰው ላይ ጥገኛ መሆን የለብንም በራስህ መንቀሳቀስ አለብህ አለው ከዛም አባት ለልጁ ብዙ ንብረቶችን አውጥቶ ሰጠው የሰጠውክ ንብረት ከበቂ በላይ ነው። ከዚህ በኋላ ግን እኔ ጋር ምንም አይነት ንብረት የለህም ድጋሚ እንዳትጠይቀኝ አለው። አድናንም አባቱ አምኖት ብዙ ንብረት እንደሰጠው ሲያውቅ በጣም ተደሰተ። እሺ ድጋሚ አልጠይቅህም አባዬ፣ አመሰግናለሁ ብሎ ያሰበውን መጥፎ ሐሳብ ለማሳካት መንቀሳቀስ ጀመረ። የሂንድ ባል ዕቃዎቹን ከሚያመጣበት ቦታ ሄዶ ብዙ እንጨቶችን ገዝቶ በቤቱ ላይ አከማችቶ ቁጭ አደረጋቸው። አሁን ሂንድና ባሏ ምን እንደሚሆኑ አያለው አለ ከቀናቶችም በኋላ በዛ መንደር ላይ ኃይለኛ ዝናብ ይዘንብና በሰፈሩ ላይ ትላትሎች ይሞላሉ በየቦታው ምስጦች ተንሰራፍተው እንጨትንና እንጨት ነክ ነገሮችን ማበስበስ ጀመሩ በዚህም አድናን ገዝቶት የነበረው እንጨት ሁሉ ምስጥ ወረረው የገዛውን እንጨቶች ሁሉ ከጥቅም ውጭ ያደርጉት ጀመር አድናንም በጣም ደነገጠ አድናን ሊሸጠው ሞከረ አንድም ሰው ሊገዛው ፈቃደኛ አልነበረም። ከስሮም ቢሆን በቅናሽ ሊሸጠው ፈለገ፣ ነገር ግን አንዳቸውም እሻላሉትም ነበር። በዚህ በኩል የሂንድ ባል ሂንድ ያንን ህልም ከተመለከተች በኋላ እነዛን እንጨት አውጥቶ ሽጦ በሱቁ ላይ የብረት እቃዎችን መሸጥ ጀምሮ ነበር። እነዛ ጊዜያቶችም ካለፉ በኋላ እንደገና ወደ እንጨት ሥራው ተመለሰ። አሁን አድናን ራሱን ለመሳትና ለማበድ ምንም አልቀረውም ነበር። ሁለጊዜ ስለ ሂንድና ስለ ባሏ መለወጥ ማሰብ ጀመረ። ከአባቱ የወሰደው ያ ሁሉ ንብረት አባት ቢጠይቀው በምን ጠፋ እንደሚለው ስለማያውቅ አባቱ ባገኘው ቁጥር ከሱ ይሸሽ ነበር። ነገር ግን አሁንም ቢሆን ሂንድንና ባሏን ለመጉዳት ከማሰብ አልተቆጠበም። በሱ ብዬ የከሰርኩትን ንብረት ሁሉ ማስመለስ አለብኛል። የሂንድ ባል ዕቃን ለማምጣት በሚያደርገው የመርከብ ጉዞ ላይ ሊዘርፈው ፈለገ። በመንደሩ ላይ አሉ የተባሉ ሌባዎችንና ዘዴንና ውሸትን የሚያውቁ ሰዎችን ሰበሰበ፣ ስላሰበውም ጉዳይ ነገራቸው። እኔ ባልኩት ነገር የምትመሩ ከሆነ ብዙ ንብረቶችን አብረን ማትረፍ እንችላለን አላቸው። በሐሳቡም ከተስማሙ በኋላ አድናን ከአባቱ መርከቦች በአንዱ ላይ ተሳፍረው ጉዞ ወጡ። በባሕር ላይም ወደ አንድ ዳርቻ ላይ ሲደርሱ እዛ ሆነው የሂንድን ባል መርከብ መምጣትን መጠባበቅ ጀመሩ። ተቀምጦም እየተጠባበቁ ሳለ ከያዛቸው ሰዎች አንዱ ወደ አንድ ጋራ ላይ ወጥቶ ወደ ባህሩ ሲመለከት አንድ ትልቅዬ መርከብ ወደ እነሱ ጋር እየመጣ ይመለከታል። ወደ አድናንም ዞሮ እየጮኸ ይኸው ከዛ ጋር ትልቅ መርከብ እየመጣ ነው፣ ወደ ስራችን መግባት አለብን ኑ እያለ መጮህ ጀመረ። አድናንም ይህንን ሲሰማ ያ የተረገመ የሂንድ ባል መጥቷል ማለት ነው፣ ሄደን ልናጠቀው ይገባል አለ። በመርከቡ ላይም ተሳፍረው ወደዛ መርከብ ማቅናት ጀመሩ። ወደ እሱ ጋርም ሲቀርቡ አድናን ወደ መርከቡ ሲመለከት የመንደሩ መሪ መርከብ ነበር። ወዲያውኑ ለሌቦቹ ተመለሱ፣ ወደ ኋላ ሄዳችሁ ተደበቁ፣ ይህ የመንደራችን መሪ መርከብ ነው አላቸው። ነገር ግን ሌቦቹ አሻፈረኝ አሉ። ይህ ሁሉ ንብረት የያዘን መሪ እንዴት እንተወዋለን? እኛም ብዙ እኮንን ወደ እነሱ ጋር ሄደን እንጋፈጣለን፣ ንብረታቸውን እንወርሳለን አሉ። ወደ መሪው መርከብም ዘለው ገብተው መጣላት ጀመሩ። ከመሪው ጋር የተወሰኑ ወታደሮች ነበሩ። ወታደሮቹም በያዙት ሰይፍና መሳሪያ ከነዛ ሌቦች ጋር መጣላት ጀመሩ። በመጣላት ላይም ሳሉ አድናን አሁንም ከሩቅ ሌላ መርከብ ሲመጣ ይመለከታል። ወደ እነሱ ጋርም ቀርቦ ሲመለከተው አሁን የመጣው መርከብ የሚጠላውና የሚፈልገው የሂንድ ባል የንግድ መርከብ ነበር። ነገራቶች ተገለባብጠው ካልፈለገውና ካላሰበው ሰው ጋር በመጣላቱና ጉዳት ላይ በመሆኑ በጣም አዘነ። የሂንድ ባልም በመርከቡ ላይ ሆኖ ወደ እነሱ ሲመለከት የመሪው መርከብ ከወራሪዎች ጋር እየተጣላ መሆኑን ይመለከታል። ከሱ ጋር የነበሩ የተወሰኑ ሰራዊቶች ነበሩ። ለመሪው ተደርቦ ከነዛ ሌባ ጋር መጣላት ጀመረ። ሌባዎቹም ተሸንፈው ወንዝ ውስጥ መስመጥ ጀመሩ። መሪውና የሂንድ ባል አድናንን ሲመለከቱት እሱን ሊያድኑት ፈልገው ነበር። ነገር ግን አድናን የደረሰበትን ዕድል እንደ መጥፎ አይቶት መዳን አልፈልግም እዚሁ ሰምጬ ይሞታለሁ ብሎ ባህር ውስጥ ዘሎ ይገባል። መሪውም እሱን ችላ ብሎ የሂንድ ባል እሱን ማዳኑንና መርዳቱን ሲያውቅ በጣም ይደሰታል። አመስግኖትም ያቅፈው ጀመር። በመንደሩ ላይም የአድናን ራሱን ማጥፋትና የእሱ ሴራ መወራት ጀመረ። አባትም ይህንን ሲሰማ በጣም አዘነ። የገዛ ብቸኛ ልጁንም በማጣቱ በጣም ተከፋ። ራሱንም መውቀስ ጀመረ። ምናለ ልጄን በጥሩ እንክብካቤ ባሳደግኩት። እሱን አንደላቅቄና እንዲንቀባረር አድርጌ ማሳደጌ ነው ይሄ ሁሉ ጣጣ ያመጣብኝ ተቆጥቼና ቆንጥጬ ባሳድገው ኖሮ እንዴ ባል ሆነ ነበር እያለ ራሱን መውቀስ ጀመረ። የመንደሩ መሪም የሂንድ ባል ባሳየው ጀግንነትና እርዳታ ሊሸልማቸው ፈለገ። ብዙ ወርቆችንና ንብረቶችን እንደ ስጦታ አድርጎ ለሂንድና ለባሏ ይሰጣቸዋል። ሂንድና ባሉን በውስጥ ሆኖ እነሱን የሚያጠቃቸውን ሰው በማጣታቸውና ሩና የተሻለ ኑሮ በመኖራቸው በጣም ተደሰቱ። መልካም ሰው መቼም መልካም ነገር ነው የሚገጥመው። ልጆቼ ሆይ መልካም ነገር እንዲገጥማችሁ መልካምን ነገር ብቻ ስሩ። የዛሬው የእንቅልፍ ታሪካችን ይህንን ይመስላል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መልካም ነገርን ስሩ።